ታሶሽዬ ቴንኪ ቲንክ ዩ። እግዚአብሔር ያክብርልን። ወንድም አለም የቁርጥ ቀን ልጅ እግዚአብሔርን ትለያል። ለእግዚአብሔር ይስጥልን። ወንድማችን ክበርልን፣ እግዚአብሔር ያክብር። ከሰው ምንም አይገኝም፣ ከእግዚአብሔር ነው። በእውነት ትልቅ ሰው ነው። እግዚአብሔር ለክፉ ቀን የሚገኝ በጣም የተወሰነ ነው። ሰው አበሻ ለሰርግ ለመንጫጫት ለመታየት ነው የሚገኘው። ኤርፖርት ላይ እንኳን በጣም ብዙ እዚህ ከኛ ጋር ያሉ አዲስ አበባ ያሉ አሉ፣ መገኘት ይችሉ ነበር። አንዳቸውም አላየናቸውም። ለመታየት ነው ህዝብ። ቪዲዮ ተቀርጾ ቲክቶክ ላይ ይከተታል ቢሉ ይመጡ ነበር የክት ልብሳቸውን ለብስ። ኤኒዌይ ሰው ስለበዛም አይደለም ግን፣ እንደ እናንተ አይነት የቁርጥ ቀን ልጆች ማግኘታችን በቂ ነው። ከብዛት ጥራት ነው። ተስፋዬም ፎሎ እያረጋችሁት ተስፈገናችሁት፣ ስደት ላይ ወጥቶ ከመቅረት ከድንገተኛ አደጋ ይሰውራችሁ። በዚህ ሰዓት በሞታችሁ ሰዓት፣ ሰው በሌላችሁ ሰዓት ለቤተሰቦቻችሁ አስክሬናችሁ በክብር እንደ አዘናቸው ገንዘብ ሳንሰጣቸው ፔትሮል፣ በተወደደ ፔትሮል ሞልተው እንደ ወንድም ቆመው ለፋሚሊን የሚያጽናና በዚህ ሰመን የለም። ታውቃላችሁ እግዚአብሔርን፣ በክፉ ቀን የሚቆም እና በደስታ ቀን በጣም ይለያያል። ለደስታ ቀን ጓደኛ ሰርግ ጠርታኛለች እኒድ ብትሉ ማታውቋት ሴት ተከትላ ትሄዳለች። በእንደዚህ አይነት ቀን ግን ሙኒት ያልተዘመረላት ጀግና ዱባይ ላይ ብዙዎቻችንን ማናቃት ነገር ግን ስራዋ ከጀርባ ሆና እርዳታ ላይ ዊልቸር ለሌላቸው ዊልቸር በገንዘቧ